ያለን ሰራዊት ጥቃቶች ተሰንዝረዋል። በአጠቃላይ አማራው ኢትዮጵያ ሀገራችን ከሌሎች ወንድሞች ሳይቱን ጋር ሥርዓተ መንግስት እንዳልመሰረተ ከትናንት እስከ ዛሬ የሚያባራ የህልውና አደጋ ገጥሞት ይገኛል። አማራ ጥራቴ ነው ብለው ወደ ትግል የወጡ ፀረ ኢትዮጵያን ቡድኖች በትረ ስልጣን ሲቀናቸው ማንነት ተኮር በመክፈት በራሳችን ሀገር ባይተዋር ታሳዳጅና ተቀዝባዥ የመኖር መብታችን ተነፍኮ የህልውና አደጋ ተፈጥሮብን ቆይቷል። መገፋቱ፣ መሽቀንጠሩ እንዲሁም ማንነት ተኮር ግድያ በአርባ ጉጉ፣ በበደኖ፣ በወለጋ፣ በመተከል ከክልል ውጭ ሲፈጸም ከክልል ውስጥም ጎጆአችን ድረስ በመምጣት ምድጃችን ጭምር ሲቆጣጥ ለመቆጣጠር ሲሞክሩ ወተት ሲናጥ ቅቤ ይወጣዋል እንደሚባል ክሉ አዲሱ ትውልድ በአማራ ብሔርተኝነት ተቀዳሚ የሚመራ የሰላ የፋኖ ትግል ጀምረን ጠላትን እያንቀጠቀጥን እንገኛለን። የዚህ የፋኖ ትግል ዋና ዓላማው አማራው የተደቀመበትን የህልውና አደጋ በአስተማማኝ ሁኔታ መቀልበስ ነው። እንደሚታወቀው ፋኖነት የአባቶቻችን የአያት ቅድመ አያቶቻችን ውርስ ነው። በ1888 ዓመተ ምህረት ከኢጣሊያኖች ጋር በተደረገው የአድዋ ጦርነት እስከ 1930ዎቹ የፋሽስት ወረራ የፋኖ አርበኞች የውጭ ወራሪዎችን በመከላከል ሀገር አቆይተው እኛንም እዚህ አድርሰውናል። የአሁኑ የፋኖ እንቅስቃሴ ከትናንቱ የሚለየው የአማራ ህዝብ ከኢትዮጵያ ምድር ለማጥፋት የሚፈልጉ የወንበዴው ስርዓት የወለዳቸው የውስጥ ኃይሎችን ለመፋለም ነው። ስለዚህ የፋኖ አነሳስ በህይወት ለመኖር የሚደረግ እንጂ በሌሎች ላይ የተቃጣ አለመሆኑ እሙን ነው። የአማራ ሕዝብ ወይም የፋኖ ተጋድሎ ራስን በመከላከል ላይ ብቻ ያተኮረ ሳይሆን ኢትዮጵያን ከጥላቻና በዘር ከፋፍሎ የፖለቲካ ምስቅልቅል በማንዳደቅ ታላቋ ኢትዮጵያ ወደ ነበረችበት የከበረ መንበሯ ለመመለስ እንደሆነ ለእናንተም ለኛም ምስክር ነው። የፋኖ ትግልም ህዝባዊነትን የተላበሰ እንደ ሕዝብ በጥና መቆም የተቻለበት። እንደ ህዝብ መስዋዕት የተከፈለበት የአማራ ህዝብ ሁሉ ትግል ለማስከበር ያለመ እንደሆነ የአደባባይ ምስጢር ነው። እንግዲህ የአማራ አንገቱ አንድ ነው። ስለሆነም የሸዋ የወሎ የጎንደር የጎጃም ተጋድሎ በጋራ የአማራ ብሔራዊ ኃይልን በመመስረት የውስጥና የውስጥ ራትን ከመመከት ወደ ማጥቃት በመሸጋገር አስፈሪ የወታደራዊና ፖለቲካዊ ቁመና ላይ እንገኛለን ከውስጥ በአንዳ እስከ ምርኮኛው ብርሃኑ ጁላ ጦር በየቦታው እየተወገረ ያለበትና ለሰፊው ማህበረሰባችን ለመላው ኢትዮጵያችን አጀብ የሚያስምል የፋኖ ኮመና ላይ እንገኛለን። ከአማራ ፋኖ ብሔራዊ ኃይ ቴዎድሮስ ቀጠና ራስ ቢትወደድ መንገሻ አቲከም አንዱ ሲሆን በዚህ ክፍለ ጦር ውስጥ ስድስት ጠንካራ ብርጌዶችን ያቀፈ ነው። ከነዚህም መካከል አንዱ የቡሬዳ ሞት ብርጌድ ነው። የጀግና አርበኞች መፍለቂያ ቡሬን ለማስታወስ ያህል ፋሽስቱ ኢጣሊያን አዲስ አበባ ከያዘች በኋላ የጀመረውን የመጀመሪያው የአማራ አርበኞች ጸረ ፋሽስት ተጋድሎ የተጀመረው ጎጃም ውስጥ ቡሬ ነው። የዚህ ተጋድሎ መሪ ደግሞ ታላቁ አርበኛ ደጃዝማች በቀለ ካሳ ወይም አባ ቆርጥ ይባላሉ። በተጽፋቸው የነ ደጃዝማች በቀለ ካሳ የነ ቀኛዝማች በኋላ እንግዳው ወይዘሮ ተስፋ ወርቃል መውና ሌሎች አርበኞች እንዲሁም የዳሞቱ ጀግና ራስ ቢትወደድ መንገሻ አቲከም ቦታ ቡሬ ላይ ከደጋዳሞት ከቋሪት፣ ከሰከላ፣ ከደንበጫና ጃቢጠና አካባቢ በጋራ በመሆን ጸረ ፋሽስታዊ ተጋድሎ በማድረግ ጀብድ የፈጸሙበት ታሪካዊ ቦታ ነው። ዛሬም ላይ የቀደምት አባቶቻችን የፋኖ ተጋድሎ ውርስ በመቀበል ቡሬ ዳሞት ብርጌድ በመመስረት ጠላትን እንዳመጣጡ እየቀጠቀጠ በርካታ የነጻ ቀጠናዎችን በመቆጣጠር ለጠላት ራስ ምታት በመሆን የማህበረሰቡ ደጀን መሆን ችሏል። ትናንትን በመገምገም ዛሬ ላይ ራሱን እንደ ንስር ያደሰው ፍሬ ዳሞት ብርጌድ በዚሁ ግለት እንዲቀጥል በማለት እናሳስባለን። ለፍሬ ዳሞት ብርጌድና አካባቢ ማህበረሰብ በዚህ ታላቅ የፋኖ የሰልጣኝ ኮማንዶ ምረቃ እንኳን ደስ ሳላችሁ ማለት እንፈልጋለን። ብርጌዱን ብቁ ማድረግ የቻላችሁ ውድና ኩሩ አሰልጣኞቻችን ለዚህ በመብቃታችሁ ኩራት ሊሰማችሁ ይገባል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። እንደሚታወቀው ጠላቶቻችን ለዓመታት የዘመቱብንን አማራን የማጽዳት ዘመቻ በመድኃኔ ዓለምና በብርቱ ክንዳችን መካከል ማስታገስ ብሎም ማሸነፍ በምንችለው የጥበብቃት ቆየን እንጂ በእነሱ ቅድና ተግባር መቼ እስካሁን አንድ አማራን